ሳንቲም ምን አይፈልጉም፣ ጀስት ድምጽ ብቻ ለመሆን ነው ሞጣዬ። አስጨናቂም ብቻ አስገባው፣ የእኔ ጌታ፣ በእናትህ። እኔ እኮ ነው እልልሽ፣ እህቴ። እኔ ገንዘብ እስካሁን እያዋጣውላቸው ነው የተወሰኑ ልጆች። አታስታውሽ፣ ባለፈው ከዚያ በፊትም ወደ አስራ አንድ ሰው። ልክ ነው። አሁን አምስት መቶ ሺ ይሆናል አሉ። ያንን እንዴት ተደርጎ ይረዳል? ግን ፋክት ነው የምናገረው። ገባህ? እኔ ደግሞ በጣም ነው የምወደው፣ የእኔ ጌታ፣ የእኔ ጀግና። ሰላም ሰላም፣ ውጣ፣ ይቅርታ ይደረግ። እንዲህ እነግርሃለሁ እኔ ኤርትራዊ ነው ወንድምህ። አዋራው እና እኔ እንዳዋራው ስትጫፍ ስትናቀኝ ንገረው። ኢትዮጵያ ይሄ የኤርትራን ባንዲራ ለምን ተሸከምኩ? አረ፣ የኢትዮጵያ የኤርትራ የትግራይ እንትን ያለው እዚህ ጋር በጣም እየተጨቆንን ነው ያለው። ኤርትራ ምንድን ነው ይሄ? ኤርትራ ባንዲራ፣ ይሄ ሻቢያ ባንዲራ ይዘህ የመጣ አይደለም። ወጣይ ለሊቢያ ነኝ ጌታ። ኖ ኖ ኖ፣ ያየሁት የሻቢያ ባንዲራ እኮ ገባኝ። ለምን ያስክ ነው ለምን ያስክ ያንተ? አሁን ኤርትራዊ ኢትዮጵያዊ ነህ? አርቲ ኤርትራዊ አሬያኔ ኢትዮጵያዊ ነኝ እና ምን ያገባ የኤርትራ። ና ና አውርዶ ይም አውርድ። አረ እንደዚህ አይደለም አይደለም አይደለም። ሞት ብራድ ብራድ ኮልኮሌ አልሰማ ደግሞ የሻቢያ አማራ ነ ደም እኮ የተጨማለቀበት ባንዲራ ነው። ሳይውንቱ በጣም ነው የሚቀፈኝ። ውረት ኢትዮጵያ ይሁን እንዴት፣ የሻቢያ የኢትዮጵያን ሕዝብ ወደ ገንጥሎ ሄደ አገር እንዴት ተሸክሞ ይመጣል? አልቀበልም። ቀይረና ፎቶውን ይቀይር።

እንደ መረጃ ቲቪ እንዲያድግ እንደ ሬዲዮ እንዲያድግ አይፈልግም። ሞጣ የምናምን ይላል። የሁሉ አድናቂ ነው። ግን ሬዲዮ እንክፈት እየው በመጣውን ድራሽ ነው የሚጠፋ ወጥ ላይ አማራው ስትበልጦ አማራ እያለቀ ያለ ህዝብ ነው። አስራ አምስት ሚሊዮን ይለቅ ብያቸዋል። እንደ ዝንብ ካራ ረገፍ ነው ሊነሳ ይችል። አስመሳይ ሌባ ነው ካጥል። ኢየሱስ ድንቅ አምላክ ነው። ሰላም ሄሎ ሄሎ ሞጣ እንዴት ነው? ሰላም ነው ወይ? አላስ ድንቅ አምላክ አይደለም። እሺ ሞጣ እኔ እንኳን አታገኝም። ግን እኔ በደም ደማቀ ባንዴራው በጣም ያምራል። ኳራ ያለ ባንዴራ በጣም ደስ ይላል። የኢትዮጵያ ባንዴራ ደስ ይላል በጣም። አዎ ደስ ይላል። ሶሪ ሶሪ፣ አውርጃለሁ አውርጃለሁ፣ አውርጃለሁ። ፎሎ ስላላረክ የኔን ቤት መናገር አችልም። ፎሎ ያላደረገ ከዚህ በኋላ እንደውም የኔን ፎቶ የሚያረግ ሰው ብቻ ነው የሚናገሩ። ማንንም መልሰው አባቴ

አንተ ብለኝ ያለም ድምጽ መሆኑ እያንዳንዱ ተስተካክሎ ሲመጣ ብቻ ነው። የኤርትራ ባንዲራ ተሸክሞ ኢትዮጵያዊ ነኝ የሚል ኤርትራዊ ቢሆን ያን አላዋርደው ለምን መሰላቸው? ኤርትራዊ ኗ መብቱ። ኢትዮጵያዊ ሆኖ ግን የኤርትራ ባንዲራ እንደ ተሸክሞ ይመጣል። ማሽቃበጥ እኮ ነው። ሚክ የሚባል አንድ ወንበድ ያለ አንድ ትግሬ በአማራ ፋኖ ገብቶ ገንዘብ ይሰበስብ ጀርመን። ያለው ከትግሬ ወልዶ ሁለት ልጅ ወለደው መንታ። እናሱ መቸረታ ነው የሳውዲው ሼክ መስሎልሃል። ማን ነው የሰውዬ ብዬ እልሃለሁ። ፀጉሩ ምናምን ያምረልህ አንደብቆታል፣ እና ቆንጆ አለ ልጁ ፏ ብሎልህ፣ ጺሙን አሳድጎልህ፣ አበባ መስሎ ሼክ እንድሪያስን መስሎ ገብቷል። ሼክ እንድሪስን ፏ እንድሪስ ማለት እንድሪያስ ማለት። ሼክ እንድሪያስን መስሎ ገብቶልሃል። ምንድነው የሰውዬ ብዬ እልሃለሁ። ድቤውን ይመታልሃል። አሁን ሚክ ሚዲያ የሚለው ብቻ ነው ነው ምንድን ነው ሚኪ ሚዲያ ሊገባኛል ይቻላል። ከዚያ ጀርመን ሀገር ደውሉ ይሄ ነገር ሚኪ የሚባለው እውነት እሱ ነው ስል አዎ፣ ምን ሆኖ ነው የሙስሊም እያከበረ ጎበዝ ማሽቃበጥ ይቻላል። እኔ እንደሚኪ ያለ ወራዳ ሌባ፣ እንደዚህ አይነት ኢትዮጵያዊ እኔ ይገርመኝ አሁን እንደ አቡፋ አቡፋ ነው የሚሉት አለ። አሁን እሱ ትክክለኛ ሙስሊም ስለሆነ ያው ዝም ብሎ በልቡም እነሱን ለመምሰል ንጉስ ሆነ ብሎ ስላሰበ ቢያረግም እሱ እምነቱ ነው ችግር የለብኝም። ይሄ እኮ ክርስቲያን ነው መስቀል ትልቅ አድርጎ ደግሞ እኔ ጀግናው ጎንደሬ እናቱ አቱ ፋኖ ዱቅ ትልጅ ላይ አርጎ ልገባ እንዲህ አይነት አስመሳይ ኢትዮጵያዊ አይመቸኝም። ስለዚህ አስጨናቂ የሚባለው በቀጥታ

ል አስጨናቂ የሚባለው ቀይሮ ከሆነ መምጣት ይችላል። ከዚያ ውጭ ይሄ ማስተማሪያ ነው መሆን ያለበት። ኢትዮጵያነት ተማሩ። ኤርትራኖች እናንተን አይሸከሙት። ቴዎድሮስ ካሳሆን የሚባል ጉራ ላይያችሁትም አያቶቹ ግማሹ ጉራ ስለሆነ ከዚያ ነው መጡ ብሎ ስላሰበ የኢትዮጵያ የኦነጉን የምናም ባንዲራ ያሰጡት ማለት ነው። አንድ ጊዜ ሲዘፍ ማንም መርጦ